በጣም ደስ ብሎኛል። ነው መተኛው፣ ተለያይታችሁ ከተኛችሁ፣ ጥንቸሎችም ተለያይቶ መተኛት የለባትም አይደል? እንደ ቤተሰቦች መተኛት የለባቸውም። ስለዚህ ተዋቸው ጥንቸሎቹ አንድ ላይ። የታደሰ ልጆች አልተቻሉም። እናንተ አብሬሽም በዚህ ደረጃ አልጠበኩትም። ለመናገር ሩታ ይገባሻል ይገባሻል፣ ከዚህ በላይ እውነት ያንሳታል። ምክንያቱም አብርሽ ረት ለያለ የምር ይልም እነዛ ሁሉ ጠላት የተባሉት ጓደኞቿ ዛሬ ደስተዋ ላይ እንደዚህ ሽር ጉድ ሲሉ ብስ ደስ ሲል ህልምሽ ነው። በለም ብቻ እንደ አይነ ያየ ሸርማ ሊያደረጉኝ አይኔ እያየ ሻዋርማ ሊያደርጉኝ አላለች። እንግዲህ ቡቡ የራሱን ከንፈር እየከለከለ እዚህ ጋር ተሳሳሙ ብሎ ጥንቸሎቹን እያሳሳመ ነው። ምንም መበላሸት የለም ኖርማል ነው ፍቅር ነው የሰጣቸው ፍቅር እንዲሰጠጡ ነው ያደረጋቸው። ግን በራሱ የማይፈልገውን ነገር ለጽ ማድረጉ ነው የገረመኝ እንጂ ትንሽ ቤተሰቦች ሰላም ጤና ይስጥልን የኛ ወድ ቤተሰቦች እንዴት አላችሁ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰብ ሆን ትችላላችሁ እንዲሁም ሀሳብ አስተያየታችሁን በኮመንት ሰር ስለ ሀይሚም ስለ ሩታም ስለ አብረሽም ስለ ጓደኞችም እንዲሁም በቃ ውጤት እንዴት እንደሆነ ስድብ ምን ስድብ የሰው ልጅ እንደማይገልና የሰው ልጅ ደስታ እንደሆነ እንድታውቁ ዛሬ በደንብ ላብራራላችሁ መጥቻለሁ ማለት ነው ሁሌም እንዳብራራሁ ነው ግን ዛሬ ደግሞ ሞር ሞር ሞር በቃ ላብራራ መጥቻለሁ። ከመጀመሪያ ከማን ልጀምር? ያው እንደተለመደው ቤቱ የጨራቃ ፋሚሊ ስለሆነ ከ ከሃይሚና ከቡቡ እጀምራለሁ ማለት ነው። እንግዲህ ቡቡ ትላንትና ለሃይሚ በጣም ትልቅ ሀላፍትና ነው የሰጣት። ይህም ማለት እንግዲህ ልጅ ወልዶ አሳድጊ ማለት በጣም ቀላል ማለት አሳድጊ ማለት ቀላል ነው። ነገር ግን ሪስክ መውሰዱ በጣም ቀላል ነው። ሪስክ መውሰዱ ከምን ይጀምራል? አንደኛ እስከ ዘጠኝ ወር ያለው ስቃይ በሴት ላይ። ሁለተኛ ነገር ከተወለደ በኋላ ምን አይነት ሪስክ አለው? በሱ በብሩክም በኩል በሀይሚን በኩል በተለይ በተለይ በሀይሚ በኩል በእናት በኩል በተለይ በተለይ ማለት ነው። እና ያንን ነገር ሪስክ ሰጥቷታል በእነዚህ በጥንቸሎች ማለት ነው። ማንም ሰው በእንደዚህ አይነት ምሳሌ የፍቅር የትዳር አጋሩን በእንደዚህ አይነት መልክ ኮርስ ውሰጂ ከመውለዳችን በፊት ብሎ ማንም ሰው እንደዚህ አይነት ነገር ምሳሌ ወይም ደግሞ እንዴት ነው? በቃ የሆነ ሲያሳይ እኔ አላየሁም። እውነት ለመናገር ብሩክ የመጀመሪያ ጊዜ ነው። ሲቀጥል ደግሞ ብሩክ ልጅ ነው፣ ገና ጨዋታ ይፈልጋል። እንዴ ሀይሚም እኮ ልጅ ናት፣ ሁለቱም ልጅ ናቸው። መውለድ እኮ አይደለም መሆኑ እኮ ከባዱ ይወለዳል እኮ መውለድ በጣም በትም ይወልዳል። ምንም ችግር የለውም። ያኔ ለመውለድ እድሜያቸው አነስ አይደለም። የኛ ነ አስተያየት ለመውለድ እድሜያቸው አንሷል ሳይሆን፣ በቃ አላደለም የሰው ልጅ ትንሽ በቃ የሆነ በኮንፊደንስ ሀላፊትና በኮንፊደንስ ሁሉም ነገር፣ በእርግጥ ማንኛውም ነገር ስትገቡበት ነው ችሎታውም ሆነ ኮንፊደንሱ የሚመጣው። ነገር ግን ብሩኬ ማለት ግን ገና ገና የሀያ ሁለት ዓመት ወጣት ነው። ሀይሚ ማለት እንደምታይዋት አስራ ዘጠኝ ወይ ሀያ ቢሆናት ነው፣ በግልጽ ባይናገሩትም ማለት ነው። ሶ ከእነሱ ደግሞ እንግዲህ አንድ ህፃን ልጅ ነፍስ ከተወለደ ማለት ትንሽ የኔ ቻሌንጅ አለው ብዬ ነው እኔ የማስበው። በኔ ቻሌንጁ ምንድን ነው አንደኛ እናት ትንሽ ይሆናል ድል ጠንካር አሁን ሀይሚ ትንሽ ብልጥ እኮ ናት ጎበዝ እኮ ናት። ትወጠዋለች ግን ደግሞ የሆነ ተጨናንቃ ምናምን ሳይሆን ፍሪ ሆና አስባበት በቃል አደለ እንደዛ በፍሪደም እንዲሆን ስለፈለገ ነው። ብሩክ አንዱ ይሄንን ነገር ነው ሊያስተምራት የፈለገው እና ጥንጀሎቹ ማምጣታቸው በጣም ትልቅ ትልቅ ትልቅ ትልቅ አስተዋጽኦ አለው ለሀይሜ ማለት ነው። በዛ ላይ ምን ያክልስ ኃላፊነቷ እስከምን ድረስ ነው? አትወጣም ቤት ትውላለች ብሏል። እንግዲህ ማምሸት የለም እንግዲህ አስባችሁታል ልጅ ሲኖርና ኖርማሊ ብቻቸውን ስትሆኑ በጣም የተለያየ ነው። እዚህ ጋር ግሪደር አለ። በጣም ይቅርታ ድምጻችሁ ከረበሻችሁ ማለት ነው፣ በበረንዳ ስለማወራ ቤት ስለተኙ ሰዎች። እና ሀላፍትና የሚባል ነገር አለ። ሀላፍትና ዋን ትወጣለች ወይስ አትወጣም? እንዴት ነው? በቃ አሁን ብሩኬ በእነዚህ ጥንቸሎች ውስጥ ሀይሚን በጣም ብዙ ነገር የሚፈትንበት ነገር አለ። ፈትኖ ራሱ መቶ ደግሞ የሚነግራችሁ ነው የሚሆነው በእርግጠኝነት ማለት ነው። ሃይሚም ደግሞ በቃ እነዚህን ጥንቸሎች ተወዳቸዋለች በጣም ማለት ነው። ሶ ምን ያክልስ ፍቅር ሰጣቸዋለች? ምን ያክልስ በቃ እስከምን ድረስ ነው ለእነዚህ ህይወታቸው ተስተካክሎ እንዲኖር ምን ያክል አስተዋጽኦ ታደርጋለች የሚለውን ነገር ጥንቅቅ አድርጎ ለማወቅ ብሩኬ ተዘጋጅቶ እነዚህን ጥንቸሎች ያመጣ ይመስለኛል። እሱም ደግሞ በቃ እንዴት ነው ከእሷ ጋር ተግባብቶ የእነዚህን ጥንቸሎች ከእሷ ጋር ተግባብቶ በምን አይነት መልኩ ነው የሆነ በቃ እንትን የሚለው የሆነ አለ አደለ አሁን ማብላትም ማጠብም ይህን ውጭ ሲያመሹም ሲያመሹም እንዴት ማድረግ እንዳለባቸው ሶ ነፍስ ናቸውና የአሁን እንክብካቤ ያስፈልጋቸዋል ስለዚህ ልጅም ያን ያክል ልጅ ደግሞ ከዛ በላይ ነው አስቡት ማታ መተኛት የለም የሆነ ሊያለቅስ ይችላል ብዙ ነገር እንትን አስተዋጽኦ ልጅ ሲባል ማለት ነው። እነዚህ ደግሞ ያን ያክል አይደሉም። አሁን ታበላጅላ ታጠጣላችሁ፣ ያኔ ሀሳብ ነው እንጂ ያን ያክል እንደ የልጅ ያክል አይሆንም። ግን በዚህ ውስጥ ሀይሜ ብዙ እንድትማርበት የፈለገው ነገር አለ። ብሩኬ በጣም በጣም በጣም እኔ ልዩ ነው። በቃ ሀሳቡን እኔ በጣም ነው የደገፍኩለት። ሲቀጥል ደግሞ እኛ ልጅ ስንልህ ጥንችል አስታቅፋት ብለንሃሉ እያላችሁ ታላችሁ። በመጀመሪያ አስተውሉ፣ እውነት አስተውሉ። በመጀመሪያ ይሄ ልጅ ልጅ ማስታቀፍ በጣም ቀላል ነው። በጣም የአምስት ደቂቃ ስራ ነው። ልጅ ማስታቀፍ እግዚአብሔር ከባረቀው ማለት ነው። ግን ከዛ በኋላ ያለው ነገር በጣም በጣም ፕሮሰሱ ብዙ ነው። ገባችሁ? በእነሱ እድሜ ደግሞ እንደኔ እኔ አሁን ላይ እኔ ወለዱ ብዬ አትመክርም፣ እንደኔ እንደኔ ሀሳብ ምክንያቱም ትንሽ ይስሩ። አብርሃምና ሩታ እንኳን ቢያንስ ሩታ፣ አሁን ሩታ ትክክለኛ እናት መሆኗ ሰዓት ላይ ነው የወለደችው። ሩታ አብርሃም እንኳን ወንድ የወንድ ነው ችግር የለውም። ልጅም ሆነ ምንም ሆነ ወንድ ችግር የለበትም። ሴት ልጅ ግን ድካም እኮ አለ። ከተወለደ በኋላ ድካም አለ። ገባችሁ? አንድ ሶስት ወር እስኪሞላ ድረስ ልጅ መጠበቁ፣ በላ ጠጣ፣ ታፈነ ምናም፣ በጣም ብዙ ስቃ አለ። ያን ነገር ተቋቁማ እንድታልፍ ጠንከር፣ በቃ የሆነ የጭንቅላት መጠንከር። ልጅ እሷ ከልጅነት ሳትወጣ ልጅ አስታቅፋችሁ ምን ነው ልጅነቷ፣ ልታሸማቅቋት ነው፣ እንደ ሀይሚን ማለት ነው። ሶ እኔ ብሩኬ ባደረገው ነገር በትላንትናው ነገር በጣም ጥሩ ነው ያደረገው። እንዲሁም ደግሞ ለተመልካቹ ተመልካቹ ራሱ በቃ በየ ቦታው ይሄ ካፕኬት ተመቻቸው ልጅ ማስታቀፍ ማስረገዝ ምናም በቃ አሁን ይሄን ይችን ጥንቻ አስታቀፈላችሁ ገላገላችሁ በቃ ካሁን በኋላ ማለት ነው ጥያቄ የለም። ሶ እኔ በብሩክ በኩል በጣም ብዙ ትምህርት ነው የተማርኩበት ቪዲዮ ማታ ከተለቀቀም በኋላም እንዲሁም ሳየው ደጋግሜ ሳየው ብዙ ነገር ያስተምራል ብዙ ይሄ ነው ይሄ ነው የማይባል ልታውቁ የሚገባችሁ ማለት ነው። ገና ፕሮሰስ ላይ ያላችሁ ገና በእነሱ እድሜ ያላችሁ ፍቅረኛሞች ብዙ ነገር ትማራላችሁ ብዬ አስባለሁ። ከብሩኬና ከሀይሚ ማለት ነው ሰ ብቻ ይመች ቡ ብዬ ነገም ተነገ ወዲያም ከአንተ ብዙ ነገር ነው የምንጠብቀው። ብዙ ብዙ ብዙ ይሄ ይሄ ነው የማንለ ነገር፣ ገና ብዙ ነገር ይቺ ጥንቸል ያመጣል። ብሩኬ ማንም በልሙም በውሉም ያሰበ ያሰበሰው በፍጹም የለም በፍጹም ማለት ነው እና በጣም ብቻ ልዩ ጭንቅላት ነው ያለህ። ከዚህ በላይ ፈጣሪ ጨምርልህ ነው ምለው፣ ሌላ ምንም ምለው ነገር የለ ማለት ነው። እንዲሁም ደግሞ ገስ ላይ ቁጭ ብላችሁ ጥሩ ነገር መጣ፣ መጥፎም ነገር መጣ፣ ሴት እኮናት ሃይሚ ሴት እኮናት። ሴትነቷን እንድታፍርበት ወይ እንድትሸማቀቅበት አታድርጓት። በቃ ሴት ናት እያላች፣ ሴት ልጅ በራሷ የተሰጣት የተፈጥሮ ጸጋ ጀግንነት አላት። በቃ በራሷ ሴትነቷ በራሷ ክብሯ ነው ስለዚህ እንኳን ሌላ ተጨምሮ ሴትነቷ ክብሯ ነው። ሃይሚ ደግሞ ምንም የጎደላት የለም፣ የተነፈገችው የለም፣ ምንም የሆነችው ነገር የለም። እግዚአብሔር ያዝልቅላት። መልካም መልካም ፍቅረኛ ነው ከጎኗ ያላት ማለት ነው። ፈጣሪ ያዝልቅላት፣ ጠላቶቿን ያርቆ ያርቅላት እንጂ አሁን እናንተ ገስ ላይ የምታወሩ ስታጡ ሴትናት ካልወለዳችሁ አታውቁትም ምን ምን ምን ስንት አለ ሴትናት የሚባል እዛ ተጠምልለው እየታረዱ ለሚሞቱ ለነዛ ነገሯቸው እንጂ ሃይሚ ራሷን ራሷን አስከብራ በስነ ስርዓት በራሷ ቤት የምትኖር ሴት ጀግና ናት። ስለዚህ ለሷ ድምጽ መሆን አያስፈልግም። ገስት ላይ ገብታ እጅ እንዲምታሽቃብጡ ሰው ስላላችሁ ማለት ነው ለሚሰራ ሰው ሞራል መስጠት ማበረታታት ነው እንጂ ሴት ስለሆነች ለሷ ወንዱስ ምንድን ነው? ወንድም የላችሁም አባት የላችሁም እንዴ? ልጅ የላችሁም እንዴ? ወንድ ልጅ የላችሁም እንዴ? ሶ እንደዛ ብላችሁ ማሰብ ነው። ብሩኬ እና ይመቻችሁ። ሌላው ሲቀጥል አብርሃም አብርሃምና ሩታ ወደ አብርሃምና ወደ ሩታ ሲሄድ በጣም በጣም እንጃ፣ አብርሃምን ሩታ ይሄንን መኪና ገዝቶ ሰፕራይዝ ያደርጋታል ብዬ በፍጹም አላሰብኩም። እናንተ የመጀመሪያው ዩቲዩበር ሚስቱ እንደወለደች ከአራስ ቤት ሳትወጣ እንዲያውም ሰምታችኋል፣ እንደወለደች ነበር ያለው ማለት ነው። እንግዲህ አስባችሁታል። ሩታ ማለት በጣም ብዙ እርጉዝ ሆና እንኳን የውሸት እርጉዝና ነው ያረገሹ እንኳን እስክትባል ድረስ እስክትረገጥ ድረስ አደለም፣ መኪና መርከብ ይገባታል። ነገር ግን ዋናው ማሰቡ ነው። አብርሃም ይመቸው። እግዚአብሔርም በጣም ልዩ። እውነት ሴት ልጅ በዚህ ልክ በቃ ቡታጅራዎች ክብራቸውን አስመስክረዋል። አይቆጫ አይቆጫቸው የእውነቴን ስነግራቸው ማለት ነው እና የሴት ልጅ ክብርን ከብሩክ ተምረናል። ከብሩክ አለማየሁ ተምረናል። የሴት ልጅ ክብር፣ ክብር መስጠት ሴት ልጅ ምን እንደሆነች ማንነቷን፣ ሁሉ ነገሯን በብሩክ ተምረናል። እውነት ለመናገር ማለት ነው። ሌላ ከሩታ ደግሞ ሴትነት በቃ ባመነችበት ባፈቀረችው ወደኋላ እንደማትል ሴትነት ምንም ነገር በቃ ምንም እንደማይደርስባችሁ። ሀታ በቃ እርጉዝ ሆና ራሱ ሆዷን አንገፍጥጣ እንደዛ በቃ ሰርታ ይኸው ዛሬ ውጤቱ ያማረ። በቃ የሰው ልጅ ይሰራል፣ በቃ ይለወጣል። ተሳዳቢዎች ግን ዛሬም እያረሩ ያዋታል። በዛን ሰዓት ግን ስትሰደብ ብዙ የምትናደሩ ልጆች ለምበራቸው ዛሬም ነገም ግን ለሚሰደብ ሰው ማለት ነው ምንም እንዳትናደዱ እንድትስቁባቸው በቃ የሆነ አይደል ፈታ እንድትሉባቸው እንደዚ አይነት ነው እኔ የተማርኩት ማለት ነው እንደ አብርሃም የተሰደበ የለም እንደ ሩታ የተሰደበ ሰው የለም በስድብ ደረጃ ነገር ግን ምን ስድብ ማን ላይ የተለጥፎ ማንን አዋርዶ ያውቃል ማንንም አዋርዶ ያውቃል የሰራ ሰው ግን ለውጡ ይታያል እያያችሁት ነው ከአራስ ቤቷ ሳባ አድርጎ ከጓደኞቹ ጋር እነዛ ሁሉ ጓደኞቹ አረ እናንተም ጥሩ ጥሩ ሰው የወፍቃችሁና የእናንተንም ደስታ ለማየት ያብቃን እውነት አብርሃም ትለያለን ከነ ጓደኞቹ ማለት ነው እፍን ፍን ሲያደርጉት በቃ ሰርግ እንኳን እንዲህ አልታፈነም እና በጣም በጣም እኔ ደስ ብሎኛል እግዚአብሔርን በዚህ ልክ እኔ አብርሃምን አልጠበቅኩትም። በፍጹም እንደዚህ ያደርጋል ብዬ አላሰብኩትም፣ አልጠበቅኩትም። ብቻ ትለያላችሁ ልጃችሁን ያሳድግላችሁ። እንዲሁም ደግሞ ለክርስትናውም ለብዙ ነገር ብቻ ድግስ እያገናኘን፣ እኛም እያየናችሁ እንስቃለን፣ እንደሰታለን። ስትጣሉም እኛም እንጠላለን፣ እንሳደባለን። በቃ እንግዲህ እንዲ እንዲ እያልን ቲወሮች አብረን ስኬታችን ያማረ ይሁን። እንዲሁም ደግሞ እውነት ሩትዬ ይመችሽ እግዚአብሔርን። እኔ በሩታ ብዙ ሴቶች ኮንፊደንስ ኖሯቸው ዩቱብ ላይ ወጥተው እንዲሰሩ እንዲሁም ካፕል እንዲሆኑ በጣም ሞራል የሰጠሽ ከቡታጅራም ከየትም ከአዲስ አበባም ሩታ ናት፣ ቁጥር አንድ ሩታ ናት። ይሄ ምንም የማይካድ ነው። አፈቅራለሁ ብሎ ራሱ ወንድ ልጅ ፍቅር መግለጽ ከእሷ በኋላ በጣም ብዙ ዩቲዩበር ነው ያየሁት የተደበቀው ሁሉ የወጣው እሷ ከመጣች በኋላ ነው። እና ምንም ይሄ እውነታ ነው። እንኳን መኪና ሌላም ነገር ይገባታል። አብርሽ ግን ይበቃሃል። በዚህ እንደዚህ ንጃ እኔ ቃን ያጣሁት ማታ ደስ ነው ያለኝ። ፕራንክ መሰለኝ በቃ ተወዘጋገብኩኝ። ና ይመቻቸ። የቡታጅራይት ወሮች ቤተሰቦች እናመሰግናለን። ዛሬ የነበረኝ ቆይታ ይህን ይመስላል። ባይ